በስምአ ወወልድ ወመንፈስ ቅዱስ አዱ አምላክ አመሰሉሱ ለመጋቢት በዛቴ እለት ኮነ እረፍቱ ለብጹ ቅዱስ አባ ቈዝሞስ ሊቀ ጳጳሳት ዛገር እስክንድሪያ። አንድ አምላክ በሚሆን ባብ በወልድ በመንፈስ ቅዱስ ስም መጋቢት ሶስት በዝች ቀን በእስክንድሪያ ለተሾሙ ሊቃነጳጳሳት ሀምሳ ስምንተኛ የሆነው የእስክንድሪያ ሊቀ ጳጳሳት ብጹ ቅዱስ አባ ቈዝሞስ አረፈ። ይህም አባት እውነተኛና ንጹሕ የሆነ ርኅራዬው የበዛ የቤተ ክርስቲያንንም መጻሕፍትና ትርጓሚያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊው ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በአሥራ ስምንት ዓመት ሊቀ ጳጳሳት ሁኖ ተሾመ። በተሾመም ጊዜ ክብር ባለቤት የጌታችን ኢየሱስ ክርስቶስም መንጋዎች በፈሪያ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም ለቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎንም ባየ ጊዜ ሰይጣን ያላዘን አልተወውም። ነገር ግን የሚያዝንበትን ምክንያት በላዩ ላይ አመጣ። ይኸውም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ አገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመም። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እሄዳለሁ። እነሆ ሁለቱ ልጆች በፊት ናቸው። አንተም ለመንግሥት የሚሻለውን አውቀ ከሁለቱ አንዱን ከእኔ በኋላ አንግስ አለው። ንጉሡም ካረፈ በኋላ ጳጳሱ መኳንንቱና የጦር ሰራዊቱ አለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉስ ልጅ የንጉስ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይም አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶሪያ አገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዘዋወሩ ነበር። በዚያም በአባ አንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውም ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። ያሰስ ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያው ሊቀጳጳሳት ከአባ ቆዝሞት ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነውና ወደ እናንተ ያላክ ነው። ራሱን ጳጳስ አድርጎ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነተኛ እኛ በእውነት እኛ የሾምነውና ወደ እናንተ የላክ ነው እውነተኛ ነው አሉ። ሁለተኛውም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ ያነገሠው ይህም የማይገባ አመፅ ነውና ሊህም ክፉዎችና አሰተኞች ሁለቱ መነኮሳት ሚናስና ፊቅጦር ያሰ ጽሑፋቸውን ሳይ ጽሑፋቸውን ሳይ ጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸው። ሚንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። ያሰት ደብዳቤ ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያንም የአሰድ ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ እሊያን የአሰድ ደብዳቤዎች በፊታቸው አነበበላቸው። ከንጉሱ ወንድሙ ከንጉሱ ወንድሙ ጋርም ጦርነት ገጥሞ ድል አደረገው። ወንድሙንም አሰረው የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱም ጴጥሮስን አሰረው በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፋንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርዝበሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቈዝሞስም አሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘን ደብዳቤን በመጻፍ አውግዞ ለየው። የኢትዮጵያ ንጉስም ሰምቶ እጅግ አዘን አሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱ ዘንድ መልእክተኞችን ላከ። ግን ሙቶ አገኙት። ይህም ነገር በሊቀ ጳጳሳት ቈዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓ ም እስከ 995 ዓ ም ድረስ ለሰማንያ አራት ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህርህ ፈንታ ጳጳስ ሆነህ ተቀመጥ፣ አለው። እርሱም እኔ ጳጳስ ለሆን አይገባኝም፣ የሐዋርያትንም ሥርዓት ተላልፌ ይህን ልሰራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሄድ፣ ጳጳስ እንዲሾምላችሁ ሊቀ ጳጳሱን እለምነዋለሁ፣ ከዚያም በኋላ ወደ እናንተ መለሳለሁ እያለ ንጉሱን ማለደው። ንጉሱም ወደ ግብፅ እንዲሄድ አላሰናበተውም፤ ያለው ውዴታ ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ስራ እንዲሰራ አደረጉ። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትንና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበር አስራ ሁለት ዓመት ኖረ። በሰላምን ማረፍ እግዚአብሔርን በጸሎቱ ይማረድ ለዘላለሙ አሜን። ሰላም እብ ለሊቀ ጳጳሳት ቆዝማ ስባተ ልውል ዘይቀድስ አምሳለ ኪሩብ የልበዜማ እንበለ ምክንያት አዱ ለብሔረ አጋዚ አመተ ቀወማ በሲመቱ ለቤተ ክርስቲያን ሰላማ ወለብሬቱ በሰናይ ፈጸማ። በዝችም ቀን ከፍኒዎስ አገር የሆነ አባ